መንግስት በጀመረው አዲስ አሰራር መሰረት የቀበሌ ቤቶችን የመንጠቅ ስራ ተጀምሯል። የቀበሌ ቤቶቻቸው የሚነጠቁት እነማን ናቸው ለሚለው ዝርዝር መረጃ ይዘናል። በሌላ መረጃ ደግሞ የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር እንቅስቃሴ መጀመሩ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እንቀጥላለን እስከ መጨረሻው አብራችሁን ቆዩ የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር እንቅስቃሴ መጀመሩ ታውቋል። የግል መኪና አስመጪዎች ከቤት አውቶሞቢሎች በተጨማሪ የሕዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን በስፋት ወደ ገበያ እንዲያስመጡም ጥሪ ቀርበዋል። በኤሌክትሪክ የሚሰሩ የሕዝብ ማመላለሻ ትራንስፖርት አገልግሎትን ተደራሽ ለማድረግ የግል ባለ ሀብቶች በዘርፉ በስፋት እንዲሳተፉ የትራንስፖርትና ሎጂስቲክስ ሚኒስቴር ጥሪውን አቅርበዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ በሮ ሀሰን አለም የሚጠቀምባቸውን ተሽከርካሪዎች ወደ ኤሌክትሪክ መኪናዎች በመቀየር ላይ እንደሆነ ገልጸው በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ቅድመ ዝግጅት መጠናቀቁን ተናግረዋል። መኪናዎች ወደ ኤሌክትሪክ ሲቀየሩ መለዋወጫ መሳሪያዎችን ከውጭ የማስገባት ስራ እንደሚኖር የገለጹ ሲሆን የመለዋወጫ እቃዎቹ የደህንነት ደረጃን የማጣራት ስራ እየተሰራ መሆኑን አስታውቀዋል። በዚህ ሂደት ውስጥ 2226 መዳረሻዎችን ለመገንባት እየተሰራ መሆኑን ተናግረዋል። በዚህ ሁኔታ ላይ በትኩረት መስራት በቴክኖሎጂ ወደ ኋላ የተቀረበትን የሚመልስ ሁኔታ እንዲኖር ያደርጋል ብለዋል። ሚኒስቴር መስሪያ ቤቱ አሰራሩን ወደ ዲጂታል በመቀየር እየሰራ መሆኑንና የመኪና ቦሎ የሚሰጡ ተቋማት ሀገር አቀፍ ደረጃን በማጽደቅ የሚሰሩት ስራ በቀላሉ በቢሮ ውስጥ ሆነው ለመቆጣጠር የሚያስችል አሰራር መጽደቁን ገልጸዋል። በተመሳሳይም በነዳጅ የሚሰሩ መኪናዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን ማስታወቁ ይታወሳል። በመንግስት በተቀመጠው አቅጣጫ መሰረት የኤሌክትሪክ መኪናዎችን ብቻ እናበረታታለን። በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ቁርጠኞች ነን ሲል ኮሚሽኑ አስታውቋል። የምናበረታታው የኤሌክትሪክ መኪናዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ሲል ኮሚሽኑ አስታውቋል። በሌላ መረጃ ደግሞ ከኮንዶሚኒየምና ከቀበሌ ቤት ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሠረት የኮንዶሚኒየምና የቀበሌ ቤት የማጣራትና የመንጠቅ ስራ መጀመሩን አውቀናል። የነዋሪዎች የቤት መረጃ ሙሉ በሙሉ በሲስተም እንዲመዘገብ በቅርቡ መጠየቁ ይታወሳል። የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ የቤቶች ልማትና አስተዳደር ቢሮን የስራ አፈጻጸም መገምገሙ ታውቋል። በዚህም መሰረት የጋራ መኖሪያ ቤት ደርሷቸው የመንግስት ቤትን የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉ ተጠይቋል። ከዚህ በፊት የተለያዩ ቤቶች ለቀበሌ ነዋሪዎች ይሰጥ የነበረ መሆኑ ይታወሳል። ይህም በተለያየ መንገድ ይተገበር እንደነበር ተገልጿል። ኮንዶሚኒየም ያለው ሰው የቀበሌ ቤት የማይሰጠው ቢሆንም የቀበሌ ቤት እያላቸው ኮንዶሚኒየም የሚሰጣቸው ሰዎች እንደነበሩ ተገልጿል። በዚህም የቀበሌ ቤት ኖሯቸው ኮንዶሚኒየም ለሚሰጣ የሚሰጣቸው ነዋሪዎች የሚኖሩበትን የቀበሌ ቤት እንዲለቁ የሚያስገድድ አሰራር ተግባራዊ ሲደረግ መቆየቱ ይታወሳል። በዚህ አሰራር መሰረት ኮንዶሚኒየም ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ በተደጋጋሚ ጥያቄ ሲቀርብ ቆይተዋል። የቀበሌ ቤቱን መልሰው በኮንዶሚኒየም መኖር የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች ኮንዶሚኒየም እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግ ነው በግምገማው የተጠየቀው። በግምገማው ላይ ከእቅድ ዝግጅት ጀምሮ ቀልጣፋና ተጠያቂነት ያለው የህዝብ አገልግሎት አሰጣጥም በተመለከተ ሌብነትና ሲሆንና ብልሹ አሰራርን ከመቀነስ አንጻር የተሰሩ ስራዎችን በዝርዝር ተለይተዋል። ከሌሎች ተቋማት ጋር የተቀናጀ አሰራር ስለመኖሩ፣ ስራዎች በቴክኖሎጂ ስለመደገፋቸው፣ በኦዲት ግኝቶች ላይ እርምጃ መወሰዱና በተጨባጭ ለውጥ ስለመረጋገጡም ታይተዋል። በቋሚ ኮሚቴው ከዚህ በፊት የተሰጡ ግብረ መልሶች የተስተካከሉ ስለመሆኑና ሌሎችም የተሰሩ ስራዎች በዝርዝር ተነስተዋል። ተቋሙ ያስመዘገበው ለውጥ አበረታች መሆኑ ተገልጾ የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ ክፍለ ከተሞች መረጃውን እንዲያስገቡ በማድረግ ላይ ሲብ ኩለት እንዲሰራ ተጠይቋል። የጋራ መኖሪያ ቤት ደርሷቸው የመንግስት ቤት የያዙ ነዋሪዎችን ከማስለቀቅ አንጻርም የተጀመሩ ስራዎች ተጠናክረው እንዲቀጥሉም ጥያቄ ቀርበዋል። መሰረተ ልማት ያልተሟላላቸውን የጋራ መኖሪያ መንደሮች በተለይም ሊፍት የሌላቸው ህንፃዎችና ሌሎችም ቀሪ ስራዎች በቀጣይነት መሰራት እንዳለባቸው ማሳሰቢያ ተሰጥቷል። በሌላ መረጃ ደግሞ የአሰራር ክፍተት የተገኘባቸው የግል ከፍተኛ ትምህርት ተቋማት ስማቸው ይፋ ለመደረጉ የተማሪዎች ምዝገባ ላይ ተጽዕኖ ማሳደሩ ተገለጸ። የአሰራር ክፍተት የተገኘ ንባቸው የግል ከፍተኛ የትምህርት ተቋማት ስማቸው ይፋ ለመደረጉ ወይም አለመገለጹ የተማሪዎች ምዝገባ ላይ ክፍተት መፍጠሩን የኢትዮጵያ የግል ከፍተኛ የትምህርት ተቋማትና የቴክኒክና ሙያ ማህበር አስታውቋል። በዚህም ወላጆች በቂ መረጃ እንዳይኖራቸው፣ ተማሪዎች በነጻነት እንዳይመዘገቡ እንዲሁም ደግሞ ትምህርት ቤቶችን በቂ ዝግጅት እንዳያደርጉ አሰራር ላይ ተግዳሮት መፍጠሩን ማህበሩ ገልጿል። በግል ከፍተኛ የትምህርት ተቋማት ላይ የዳግም ምዝገባ ስራ በትምህርትና ስልጠና ባለስልጣን በኩል ባለፈው አመት የተከናወነ ሲሆን ምዘና የተደረገባቸው በአዲስ አበባ ከተማ ውስጥ የሚገኙ የግል ከፍተኛ የትምህርት ተቋማትን ውጤት አስመልክቶ በቅርቡ መግለጫ መሰጠቱ ይታወሳል። በዚህም ሶስት ተቋማት ያለ ቅድመ ሁኔታ ፈቃዳቸውን እንዲያድሱ፣ 25 የሚሆኑት በአንድ ዓመት ጊዜ ውስጥ ማሟላት የሚጠበቅባቸውን እንዲያሟሉ ቅድመ ሁኔታ እንደተሰጣቸው እንዲሁም ደግሞ 62ቱ የስድስት ወር ጊዜ እንደተሰጣቸው መገለጹ አይዘነጋም። የኢትዮጵያ የግል ከፍተኛ የትምህርት ተቋማትና የቴክኒክና ሙያ ማህበር ስራ አስኪያጅ አቶ ተፈራ ገበየው የተቋማቱን ስም በደብዳቤ ለየራሳቸው እናሳውቃለን የተባለ ቢሆንም እስካሁን ምንም መረጃ አለመኖሩ ተቋማቱን ከፍተኛ ስጋት ላይ ጥሏል ሲሉ ተናግረዋል። አክለውም መስከረም ወር ትምህርት የሚጀመርበት እንደመሆኑ ትኩረት ሊሰጠው እንደሚገባ ገልጸዋል። በተጨማሪም ማህበሩ አንዳንድ መስፈርቶች ከትምህርት ጥራት ጋር የሚገናኙ አይደለም በሚል ተደጋጋሚ ጥያቄ ማቅረቡን ያስታወሱት የማህበሩ ስራ አስኪያጅ፣ ነገር ግን እስካሁን ምላሽ አለመገኘቱን ገልጸዋል። የፌዴራል የትምህርትና ስልጠና ባለስልጣንን በጉዳዩ ላይ ያነጋገርን ሲሆን ባለስልጣን መስሪያ ቤቱ አሁን ላይ የተለያዩ የኃላፊነት ሽግሽጎችን እያደረገ በመሆኑ በቅርቡ ምላሽ ይሰጣለው ሲል አስታውቋል። የትምህርትና ስልጠና ባለስልጣን በተያዘው 2018 ትምህርት ዘመን በአዲሱ ምዝገባ ወደ ትምህርት ዘርፉ ለመቀላቀል ከ300 በላይ ተቋማት መመዝገባቸውን የገለጸ ሲሆን በዚህ ዓመት በመንግስት ከፍተኛ የትምህርት ተቋማት ላይ የጥራት ቁጥጥር እንደሚጀምር ማስታወቁ ይታወሳል። በሌላ በኩል ደግሞ የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች የ4.2 ቢሊዮን ዶላር የገንዘብ እጥረት ገጥሟቸዋል ተባለ። በኢትዮጵያ ውስጥ ያሉ አነስተኛና መካከለኛ ኢንተርፕራይዞች እስከ 4.2 ቢሊዮን ዶላር የሚገመት ከፍተኛ የገንዘብ እጥረት እንደገጠማቸው ተገለጸ። ምንም እንኳን የንግድ ስራቸውን ለማስፋት ከፍተኛ ፍላጎት ቢኖራቸውም ከ800 ሺህ ኢንተርፕራይዞች መካከል 130 ሺህ ያህሉ ብቻ ከባንኮችና ሌሎች የፋይናንስ ተቋማት ብድር ማግኘት ችለዋል። ይህ ደግሞ በኢትዮጵያ ኢኮኖሚ ውስጥ እስከ 4.2 ቢሊዮን ዶላር የሚገመት የካፒታል ክፍተት መፍጠሩን መረጃዎች አመልክተዋል። ለዚህም ዋነኛ ምክንያቶች የብድር ወጪ መጨመር፣ የገንዘብ አቅርቦት እጥረትና ውጤታማ የገበያ መውጫ አማራጮች አለመኖር ዋነኛዎቹ መሆናቸውን በቅርቡ በተካሄደው የኢምፓክት ኢንቨስትመንት የወደፊት እጣ ፈንታ መቅረጽ በሚል ውይይት ላይ በይፋ ተገልጿል። ይህንን ችግር ለመፍታት የፖሊሲ ማሻሻያዎችን ማካሄድ፣ አዳዲስ የፋይናንስ መሳሪያዎችን መጠቀምና የባለድርሻ አካላትን ቅንጅት ማጠናከር አስፈላጊ መሆኑ ተመላክቷል። በቅርቡ የተቋቋመው የኢትዮጵያ ሰነደ መዋለ ንዋዮች ገበያ ለአነስተኛና መካከለኛ ኢንተርፕራይዞች አዲስ የፋይናንስ ምንጭ በመሆን ችግሩ ለመቅረፍ እንደሚረዳም ይጠበቃል። በሌላ በኩል ደግሞ የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ ገባ። የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ መግባቱን አስታወቀ። የኢትዮጵያ ምርት ገበያ ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት ከሆነ ምርት ገበያው የሀገሪቱን የግብርና ምርቶች በዘመናዊ የግብይት ስርዓት ውስጥ በማስገባት የሀገሪቱን የወጪ ንግድ ውጤታማነት ለማረጋገጥ በመስራት ላይ ይገኛል። ካለፈው በጀት ዓመት ጀምሮም የቀጥታ የበይነ መረብ ግብይት ስርዓት በመተግበር ነጋዴዎች ባሉበት ሆነ እንዲገበያዩ ሲሰራ ቆይቷል። በዘንድሮ ዓመትም ይህንኑ በማስቀጠል የኦንላይን ግብይትን ሙሉ ለሙሉ ተግባራዊ ለማድረግ ችሏል። የኦንላይን የግብይት ስርዓቱ ምቹ፣ አስተማማኝ፣ ቀልጣፋና ከሰው ንክኪ ነጻ የሆነና ዲጂታል ኢትዮጵያን እውን የሚያደርግ መሆኑን የገለጹት ስራ አስፈጻሚው የግብይት ስርዓቱ መተግበር ከጀመረበት ከሚያዚያ ወር ጀምሮ 125 ቢሊዮን ብር ዋጋ ያላቸውን ከ127 ሺህ በላይ ሜትሪክ ቶን ማገበያየት መቻሉንም ጠቁመዋል።